በማዕከል የኢትዮጵያ ክልል ኢንተርፕራይዝ ፓርኮች ልማት ኮርፖሬሽን አማካኝነት ከ159 በላይ ሼዶች በአስር ከተሞች በመገንባት ለተጠቃሚዎች በማስተላለፍ ዘርፈ ብዙ ፋይዳ ያላቸውን ምርት በማምረት ለተጠቃሚዎች በማድረስ ላይ እንደሚገኝ በቅርቡ በተካሄደው ኤግዚቢሽንና ባዛር ላይ በመገኘት የገለጹት የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ናትንኤል ሚሊዮን ናቸው። ኮርፖሬሽናችን በአስር የክልሉ ከተሞች ማለትም በሆሳዕና ፣ ወልቂጤ ፣ ቡታጅራ ፣ ወራቤ ፣ ሳጃ ፣ ዱራሜ ፣ ሀደሮ ፣ ሽንሽቾና ሀላባ እንዲሁም ሾኔ ከተሞች በ15 ሳይቶች 159 ሼሎችን አልምቶ መሰረተ ልማቶችን በማሟላት ለ124 የተለያዩ አምራች ኢንዱስትሪዎች በማስተላለፍ የውጭ ምንዛሪ የሚያስገኙና የውጭ ምንዛሪ ደግሞ የሚያስቀሩ ተኪ ምርቶችን እያስመረትን እንገኛለን። ከእነዚህ ሼዶች መካከል በሆሳዕና ከተማ የሚገኘው ናይስ የእንስሳት መኖ ማቀነባበሪያ ኢንተርፕራይዝ ተጠቃሽ ሲሆን ይህ ኢንተርፕራይዝ በሰዓት 20 ኩንታል፣ በቀን 160 ኩንታል የእንስሳት መኖ ማቀነባበር የሚችል ዘመናዊ ማሽን በመትከል ወደ ስራ ገብቷል። በዚሁ ኢንተርፕራይዝ አግኝተን ያነጋግርናቸው ሰራተኞች እንደገለጹልን ከሆነ የስራ ድል ከማግኘታቸው ባሻገር ከፍተኛ መጠን ያለው የእንስሳት መኖ ደግሞ በማቀነባበር ላይ እንደሚገኙ ገልጿል ማሽኑ በጣም ፍጥነት አለው ያው ዘመናዊም ነው እና በሰዓት ሀያ ኩንታል እናመርታለን በቀን እስከ መቶ ስልሳ ኩንታል እናመር ሰራተኛ ብዛት ነው ያለው በጉልበት ጫኝና ወሳደሮች አለ አንድ ሁለተኛ ቴክኒሻን አለ ሌላም ደግሞ ሚክሴሮችም አሉ ማምረቱ በጣም ዘመናዊ ከመሆኑ የተነሳ ማሽኑ በጣም ነው የሚያመርተው ቢቻል አሁን ካለው ከሰው ሀይል በላይ የመያዝ አቅም አለው። እኛም ደግሞ ሰርተን በሱ ውስጥ ላይ ብዙ ተለውጠናል፣ ብዙ ለውጥ አግኝተናል። ትምህርት ተምረን ጨርሰን ቤት ከምንቀመጥ እንዲህ ስራ እድል በመጠቀም የራሳችን ግል ህይወት ማለት መንግስት ያስቀመጠውን የሌማት ትሩፋት እንዲሳካም የመኖ ልማት ስራ ላይ ትኩረት ተደርጎ በመስራት ላይ እንደሚገኝ የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ የተናገሩ ሲሆን ለዚህ ደግሞ ኢንተርፕራይዞች ያላቸው ፋይዳ የጎላ ስለሆኑም አንስተዋል። ሌማት ትሩፋት የስነ ምግብና ምግብ ዋስትናን ለማረጋገጥ የሚያስችል ኢኒሽቲቭ ነውና አንዱ ዶሮ እርባታ ነው። የሌማት ትሩፋት አላማዎችን የተሳካ ለማድረግ አላማዎችን ለማሳካት የመኖ ልማት በጣም አስፈላጊ ነው። ለምሳሌ የእንስሳት እርባታ በሚኖርበት ጊዜ፣ የዶሮ እርባታ በሚኖርበት ጊዜ ለነሱ የሚያስፈልገው መኖ ልማት ማዘጋጀት አስፈላጊ ነው። መኖ ልማት ከሌለ ዶሮ እርባታን የተሳካ ለማድረግ የከብት እርባታን የተሳካ ለማድረግ አይቻልምና ከዚህ አንጻር እንዲዞናችን በተለይም በሆሳዕና ከተማ የተለያዩ የመኖ ወይም የእንስሳት መኖ ማቀናበሪያ ማሽኖችን ሰዎችን በማቀናጃት ባለሀብቶችን በማቀናጃት እየተከፈተ ያለበትና አገልግሎት ላይ እንዲውል የማድረግ ስራ እየተሰራ ያለበት ሁኔታ ነው ያለውና የዶሮ እርባታ፣ የከብት እርባታ ስኬታማ ለማድረግ የእንስሳት መኖ ማቀናበሪያ ማሽኖች በሆሳዕና ከተማ በተለያዩ ቦታዎች ላይ እንዲተከሉ ከማድረግ አንጻር ትልቅ ስራ እየተሰራ ያለበት ሁኔታ ነው አለው። ናይስ የእንስሳት መኖ ማቀነባበሪያ ኢንተርፕራይዝ በውሳና ከተማ መጀመሩ የገበያ ትስስር እንደተፈጠረላቸው የዱቄ ፋብሪካ ባለቤት የሆኑት አቶ ታምራ ደበሮ ገልጸውልናል። ስራ መጀመሩ ያለ ፋይዳ አንደኛው የስርዓት ተጠቃሚዎችን ስራ የመቅረፍና የእድል መፍጠር ሁኔታ አለው። ሁለተኛ ደግሞ እንዲህ ያለው ምርት የሚያመርተው ማሽኖች አካባቢ ላይ ካለመኖሩ የተነሳ ከይደቀት ጉዞ ከአዳማ፣ ከደብረዘይት የሚመጡ ምርቶችን እዚህ በመዘጋጀቱ ተጠቃሚዎቹ በቅርብ ርቀት በማግኘታቸው በጣም እድለኛዎች ናቸው እና ከዚህ እድል አንጻር እኛም በምንሰራው በእንሰሳት መኖ እና በዶሮ እርባታ መንግስት በምሰጠው ትኩረቶች ሁሉ መስመር ላይ በምሰራው ስራዎች ሁሉ ትርፋማ ያደርጋል ብዬ እኔ ባግኝመት ይወስዳለሁ። በቀን 120 ኩንታል በላይ የእንስሳት መኖ በማቀነባበር ላይ የሚገኘው ናይስ የእንስሳት መኖ ማቀነባበሪያ ኢንተርፕራይዝ ከሆሳዕና ከተማ በተጨማሪም በሌሎች ከተሞች ምርቱን ለማከፋፈል ዝግጅት በመደረግ ላይ ስለመሆኑም ማወቅ ተችሏል።